እጅግ እጅግ ማንም የማይጠብቀውን ነገር ነው፣ በየቀኑ ከቡታጅራ እየሰማን የምንገኘው። አሁን በውስጥ በተላከልኝ መረጃ ሄርሜላ ቡታጅራ መሄዷ ብቻ አይደለም ያስደነቃችሁ፣ ገና ሌላ በቀጣይ የምትመለከቱት ቪዲዮ በጣም ከባድ ነገር ያቀደችዋለች ብለው ነው እንግዲህ በውስጥ መረጃውን እያደረሱኝ ማለት ነው። በትናንቱ ቪዲዮ እንደተመለከት ነው አብርሽና ሩታን የምታስማማ ጭራሽ ለአብርሽ ተቆርቋሪ መስላ ሩታ ባክሽ አትራቂ ሁሉ እያለች ስትናገር ነበረ። እና በዚህም በጣም ብዙ ሰው ተገርሞ አንቺነሽ ወይ እነሱን የምታስታርቂው አንቺ ነሽ ወይ አዛኝ መስለሽ የምትመጪ ባንቺ ምክንያት ነው እኮ እዚህ ደረጃ ደረሱት እያሉ በጣም ብዙዎች ሲናገሯት ነበር ማለት ነው እነዚህ ነገሮች ባሉበት ሁኔታ ነው እንግዲህ ሄርሜላ ደግሞ ሌላ ከባድ ነገር በቤተሰብ መካከል ልታረግ እንደሆነ መረጃውን እየሰጡኝ የሚገርመው ቡታጅራ ልትሄድና እና አብርሽን እዛው በአካል ልታናገር እንደሆነ ቀድሞ ሲነግሩኝ የነበሩ ልጆች ነበሩ ግን ያው ይሄ ነገር እውነትም አልመሰለኝም ነበረ ምንም አይነት ነገር ያው መረጃው ብቻ እንዲሰማ በቪዲዮ ላይ ሰርቻለሁ ከነሱ ቀድሜ ነው የሚገርማችሁ ቪዲዮን ያጋራውት የነበረው ያው ሄርሜላ በከባዱ የአብርሽን ቤተሰብ ሄዳ ቀድማ ልታወራ ነው። አስማምታ ምሷ ለአብርሽ የምትገባና ጥሩ ሰው እንደሆነች አስመስላ ልትናገር ነው ብዬ ቪዲዮ ሰርቼ ነበር። ይኸው ከዛም በኋላ ነው እንግዲህ ያው አንድ ላይ ደግሞ አብርሽና ሩታን ይዛ የመጣችሁ ማለት ነው። ስለዚህ የሚነግሩኝ ሰዎች በጣም የሚያዩትን የምርም በቃ የተረጋገጠ መረጃ ነው ወይ ሁሉ እያልኩ እኔም ለራሴ እንዳምን አድርጎኛል። አሁን ግን የነገሩኝ ደግሞ ጭራሽ የሚያስደነግጥ ሆኖ ነው ያገኘሁት። እኔ በዚህን ያህል ደረጃ ረቃም ትሄዳለች ብዬ አላሰብኩም ነበረ መረጃውን ያጋሩኝ ሰዎች እንግዲህ በዝርዝር ያሉኝ እናንተ አብርሽና ሩታ ፊት መቆሟ ነው የገረማችሁ። እነሱን አስማሚ መስላ መምጣቷ ነው የገረማችሁ። ይህች ልጅ በቀጣይ ያሰበችው ከጋሽዬ ጋ ለመምጣት ነው ብለው ነው እንግዲህ ከጋሽዬ ጋር ያሰበችውን እቅድ የነገሩኝ። እጅግ ዝርዝር ሁኔታውን ሲነግሩኝ በጣም ነው የደነገጥኩት። በቀጣይ ታያላችሁ። በምን በሚላችሁ ሁኔታ በቪዲዮ ባይከሰቱ ይሄንን እዛ በቅርብ የሚያውቋቸው ሰዎች ናቸው ዝርዝር ምስጥራቸውን ያወጡት። ሄርሜላንም ጉድ የነገሩኝ ማለት ነው። ሰላም ጤና ይስጥልን ውድ የሀገር ልጆች፣ በእያላችሁበት ሰላም ሰላማችሁ ይብዛ። በሰው ደስታ የምትደሰቱ ከሰሞኑ ደግሞ ለሩታ ተጨንቃችሁ ሩትዬ አይዞሽ፣ ሩትዬ አለንልሽ እያላችሁ ለተከፋ ሆናችሁ ሄርሜላን እረ ተይ፣ ከስራሽ ተቆጠቢ እያላችሁ እየመከራችሁ እየተቆጣችሁ ሩታን የምታጽናኑ ቅን የአገሬ ልጆች፣ የእውነት በያላችሁበት ሰላማችሁ ይብዛ። ሁሌም ሁሌም ደስታ ለሰው ደስታ እንደምትጨነቁት እናንተም ደስ በሚያሰኝ ነገር ሁሌም ተደሰቱ ማለት ትፈልጋለሁ። እስቲ እኔንም ቤተሰብ እንድትሆኑኝ ሰብስክራይብ አድርጉኝ ማለት ትፈልጋለሁኝ። ላይክ በማድረግም ቪዲዮን ጀምሩት ስላለው በአክብሮት በፍቅር ጠይቃችኋለሁ። ቀጥታ ያው ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ከሰሞኑ ሩታ እናትና እህቷ ጥሩ መክረዋት ጥሩ ተስተካካይ ምንም ቢሆን የምትወልጁ ልጅ አባት ያስፈልገዋል ምንም ቢሆን ከአብርሽ ጋር እርቅ መውረድ አለበት እባክሽ እልህ አትያያዥ ብለው ሲመክሯት፣ ሲቆጧት፣ ሲገስጿት ተመልክተን ነበረ። እሷም እንግዲህ የእናት የእህቷን ምክር ተቀብላ ከአብርሽ ጋር ያለውን ነገር ለማስማማት ሞክራ ከአብርሽ ጋር ጥሩ ቪዲዮዎች እየለቀቁ ነበር እንግዲህ ስንመለከት የነበረው ተከታታይ ሁለት ቪዲዮ ሰርተው ነበረ። እንግዲህ ይቺ ልጅ ሳትመጣ በፊት እነዚህ ልጆች በጥሩ ሁኔታ ነው ቪዲዮ ሲቀርጹ አንድ ላይም ሲታዩ የነበረው። ሩታ የበፊት ይሄ ግንፍል የሚለው ባህሪዋ ቀርቶ ተቆጭ የሆነው ባህሪዋ ቀርቶ፣ እነዛ ሁሉ ነገሮች ተወግደው በጸባይ ሆና ነበር ቪዲዮ ስትሰራ የነበረው። አብርሽንም ወደ ጥሩ ነገር እየመለሰችው፣ እሱ ራሱ ወደ ጥሩ ጸባይ እየተመለሰ ነበረ። ነገር ግን ይቺ ሄርሜላ በድጋሚ ስትመጣ አብርሽም ጸባዩ ተቀይሯል፣ ብዙ ሰው ተናዷል። የሩታም ይሄ የሚነጫነጫው አመሏ ተነስቶ ድጋሚ በቁጣ ሆና ነው ቪዲዮ ሲሰሩ የነበረው በጣም በጣም ነው ብዙ ሰው የተናደደው። አብርሽ ራሱ አቋም የለውም እሱ ነው ይቺ ልጅ ሩታን ሁሉ እንድትጠቃ የሚያደርገው ብሎ ብዙ ሰው የተናገረው። እንግዲህ ቪዲዮን አይታችሁታል። ምንም የምላችሁ ነገር የለም። ሄርሜላ ቡታጅራ ሄዳ አብርሽ ቢያንስ ደስተኛ እንዲሆን እባክሽ ጥሩ ነገር አሳዩ ልጅ ምስክትወልጅ ድረስ እሱ በሚፈልገው ነገር አታስጨንቀው አይነት ነገር እያለች መካሪ ሁሉ ሆና ሩታን ስትቆጣን የተመለከት ነው የዚህ ሁሉ ነገር መንስኤ እሷ እንደሆነች ብዙዎቻችን እናውቃለን። ይሄ ነገር እንደዚህ አይነት ነገር የተዳረሱትም። ሩታም በጣም እያዘነች የመጣችውም ነገር ብቻ አጠቃላይ ያሉት ነገሮች እየደበሯት የመጣው ያው ሄርሜላ ና አብርሽ በሚለቁት በሚያሳዩት ቪዲዮ ሁሉ ብዙ ቂም እንድትይዝ ሆኗል ማለት ነው። ታዲያ የዚህ ሁሉ ምክንያት እሷ እየሆነች ሩታ እንግዲህ ጸባዋን እንድታሳምርና አብርሽን እንዳታመነ ጫጭቅ ሁሉ ማዘዣ ሁሉ ስትናገር ነው ያየ ነው። እና በጣም ያናድር ነበረ። ሩታም ተናዳ አንቺ ምን ቤት ነሽ ሁሉ እያለች ስትናገር ነበር። እዚህ ጋር በጣም ልብ እንድትሉ የምፈልገው ብዙ ኦዲየንስ የሚያነሳው አብርሽ አቋም ባለመኖሩ ነው። ይህቺ ልጅ የሚያስጠቃው ሲሉ ነበር። ትክክል አባባል ነው። አብርሽ አቋም ቢኖረው ኖሮ እሷ ኮ የልጅ እናት የምትሆነች እሷ ኮ ባለት ሚስቴ ነች ብሎ ቢያስከብር አቋም ቢይዝ ኖሮ ይቺ ግለሰብ እንደዚህ አፍ ተከፍታም ከሩታ ጋር እንደዚህ አትነጋገርም ነበር። እንግዲህ አሁን በውስጥ የላኩልን እናንተ የሚገርማችሁ ይሄ ብቻ መሆኑ ነው ወይ እናንተ ሩታን ማየታችሁ ነው ወይ የሚያስደንቃችሁ ሩታን ይዛ መምጣቷ ነው ወይ የሚያስደንቃችሁ አብረሽ ደፋር ሆኖ ከሩታ ጋር እሷን ሄርሜላን ይዞ መታየቱ ነው ያስገረማችሁ። ከዚህ በላይ በቀጣይ ተመልከቱ። ጋሽዬ ጋ ነው እሷ አላማዋ ብለው ነው መረጃውን ያደረሱኝ። እንግዲህ እነ ጋሽዬ ቤት ሄዳ እና አብረሽ አባት ቤት ሄዳ፣ እንግዲህ ከእሳቸው ጋር ጥሩ ወሬ አውርታ ጥሩ ጸባይ ያላት ሰውና ያው ለአብረሽ ጥሩ የምትንከባከብ ጥሩ ግለሰብ እንደሆነችም ጭምር ለማሳየት እንደሞከረችም ነው መረጃውን ሲያጋሩኝ የነበረው ማለት ነው። ይቺ ልጅ አታረግም ብሎ ለማሰብ ይከብዳል። ጋሽዬ ምንም ቢሆን ጥሩ የአባትነት አቋም እንዳላቸው እኛ እናቃለን ይችላለን ደጋግመውም ከዚህ በፊትም ሲናገሩ ነበር። ሩታን በጣም ነው ማከብራት፣ ሩታን በጣም ነው መወዳት፣ እንደ ልጄ ነው ማያት እያሉ ብዙ ነገር ሲናገሩ ነበር። ከዛ አልፎ ተርፎ ልጅ ለማቀፍ በጣም ጓጉተዋል። ልጅም እንግዲህ የልጅ ልጅም የምታሳያቸው ማረግም የሚያዩት በሩታ እንደሆነ ይታወቃል። ብዙ ጊዜም ሩታን ጥሩ ነገር እንዳላቸውና ሩታ እንደሚደግፉ ነው የምንመለከተው። ነገር ግን ይቺ ልጅ ይህንን በመመልከት በደካማ ጎን በመግባት የአብርሽ አባት ጋር በመሄር ነው ከባባር ነገሮች ለማረግ ያሰበችው። ይኸውም እንግዲህ በቃ ለቤተሰቡ አዛኝ ሆና ለመቅረብ አብርሽን የምትንከባከብ እሷ እንደሆነች ለአብርሽ የምታስብ ግለሰብ፣ እንዲሁም ለአብርሽ በአጠቃላዩ የምትገባ እሷ እንደሆነች ጥሩ ጸባይ እያሳየች አውቃ በቃ ጥሩ ሆና የአብርሽ አባት ፊት ለመታየት ና ከአብርሽ አባት ጋር ጉዳዩን ጨርሳ ከእሳቸው ጋር ቀድማ ለመግባባትም እንዳሰበች ጭምር ነው መረጃውን የሰጡኝ ማለት ነው። በጣም አካሂዷ ከባድ ነው። ምክንያቱም እሷ እንደ ሀሳቧ እንደፈለገችው ጋሽዬን ማናገር ከቻለች ና ጋሽዬ ጋር መግባባት ከቻለች ምንም አይነት ነገር ጋሽዬ ማዘዝ እንደሚችሉ እሷ ታውቀዋለች ትረዳ ትችለዋለች ያው ጋሽዬ ብዙ ነገር ልጃቸው አብርሽን ሲ ሲቆጡ በጣም የአባቱን ቁጣ ይሰማል አብርሽ ብዙ ጊዜ። ስለዚህ ጋሽዬን ከዚህ በላይ ከአብርሽ በላይ ደግሞ በጣም ጋሽዬን በጥሩ ሁኔታ እየያዘች ጥሩ ሴት መስላ ከታየች፣ በቃ ለጋሽዬ ከተወደደች የፈለገችውን ነገር ማግኘት እንደምትችል ከአብርሽ ጋር መቀጠል እንደምትችል እና እና ከዚህ በላይ አብርሽም ብዙ ነገር እንደሚሆንላት የተረዳችው ይመስለኛል። ያንንም ለማድረግ ነው እንግዲህ ቀድማ ከጋሽዬ ጋር ለመታየት ከጋሽዬ ጋርም አብራ እንግዲህ እንደ ቤተሰብ እንደ አባትና ልጅ ለመሆን ጥረት እያደረገች የሚገኘው ማለት ነው። ምንም ቢሆን እንግዲህ እንደነገርኳችሁ እሷ ይህን ነገር ታደርግ እንጂ ጋሽዬ በጣም ያመዛዝኑ፣ በጣም ወሳኝ ጥሩ አባት ናቸው። እኛ በቪዲዮ በተለያዩ ጊዜያቶችም የምንመለከተው ነው። ሩትና አብርሽ ሲጣሉ፣ ብዙ ጊዜ ሲጨቃጨቁ ራሱ ልብ ብላችሁ አይታችሁ ከሆነ ለልጃቸው አብርሽ አያግዙ፣ ሩታን እንዳታስቀይምብኝ እንዳትጎዳብኝ ሩት ይን እያሉ ነው ደጋግሞ የሚናገሩት። ስለዚህ እኚህ አባት ምንም ሆነ ምንም እንግዲህ ያው ሩታን በፍጹም አይጠሏትም እንኳን አርግዛ ልጅ ልትወልድ አይደለም በፊት ሳታረግ ራሱ እኔ መርቄ ሽምግልናም ተቀብዬ ሁሉን ነገር የጨረስኩት ከእሷ ጋርም ህይወት ይኖርሃል ብዬ የማስበው ከሩታ ጋር ነው ብለው ደጋግሞ ሲናገሩ ነበር ስለዚህ እንግዲህ የልጅ ልጅ የምታሳያቸው ይችን ግለሰብ ጠልተው እንግዲህ ወደ ሄርሜላ እንዲሄዱና ሄርሜላን እንዲወዱ ለማድረግ ነው እንግዲህ ሄርሜላ ጥረቱ አሁን ላይ ስለዚህ እባካችሁ መረጃ የምትሰሙ በቅርብ የምታውቋቸው ሰዎች መረጃው እንዲደርስ ሳችሁ ይሁን። በተጨማሪም እንግዲህ ሄርሜላ ጋሽዬን አባብላ ሌላ ነገር አታላ በመረጃ በተለያዩ ጉዳዮች እንዳትይዛቸው እባካችሁ የተቻላችሁን በማድረግ አብርሽም ነቃ ብሎ አሁን ላይ ያሉትን ነገሮች በጥንቃቄ እንዲመለከት መረጃው እንዲደርስ ይሁን ለማለት እፈልጋለሁ።